መንፈስ ቅዱስ አሐዱ አምላክ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የበረከተ ልጆች የጻድቃን የሰማዕታት ወዳጆች እንደምን አላችሁ። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሁንልን። ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። ዛሬ ስለ አብይ ጾም ሶስተኛው ሳምንት እንመማራለን። በመካከላችን ተገኝቶ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሆነልን። ወደ ዛሬው ትምህርታችን ስንገባ ታዲያ ቤተ ክርስቲያናችን የአብይ ጾም ሶስተኛውን ሳምንት ምኩራብ ብላ ሰይማልናለች። ምኩራብ የአይሁድ የጸሎት ቤት ሲሆን ምኩራብ ተብሎ በተሰየመው በአብይ ጾም በሶስተኛው ሰንበት የሚነበው እንዲህ ይላል ቃሉ ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍረናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን፣ ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው ይላል። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህንን ስለምታደርግ ምን ምልክት ታሳየናለህ? አሉት ይላል። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሦስት ቀን አነሰዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከአርባ ስድስት ዓመት ጀምሮ ይሰራ ነበረ፣ አንተስ በሶስት ቀን ታስነሰዋለህን? አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙዎች በስሙ አመኑ ይለናል። ቤተ መቅደስ ስንል ሶስት አይነት ፍቺዎች አሉት። መጀመሪያ የክርስቲያኖች ሰውነት ቤተ መቅደስ ይባላል። ሁለተኛው ደግሞ የክርስቲያኖች ስብስብ ህብረትም ደግሞ መቅደስ ይባላል። ይህ ማለት በሰንበት ትምህርት ቤት ሊሆን ይችላል፣ በጽዋ ማህበር ሊሆን ይችላል። በልዩ ልዩ ማህበራት ተሰብስበን ያለን ይህ ስብስባችን መቅደስ ይባላል። ሶስተኛው ህንፃ ቤተ ክርስቲያን ራሱ ቤተ መቅደስ ይባላል። የመጀመሪያውን ስንመለከት የክርስቲያን ሰውነት ቤተ መቅደስ ነው ስንል የሰው ልጅ ሁሉ በክርስቶስ የተፈጠረ ስለሆነ የክርስቶስ ህንፃዎች ናቸው። ቤተ መቅደስ የሚሆነው ግን ወንድ ልጅ በአርባ ቀኑ ሴት ልጅ በሰማንያ ቀኗ ዳግም ከውሃና ከመንፈስ ሀብተ ወልድና ስመ ክርስትና ተሰጥቷቸው ዳግም ከመንፈስ ሲወለዱ ነው መቅደስ የሚባሉ። የክርስቶስ መቅደሶች የሆንን እኛ በዚህ በሰውነታችን ምን እያደረግን ይሆን? የክርስቶስ መቅደስ የሆነን በዝሙት አርክሰ ነው ይሆን? የክርስቶስ መቅደስ የሆነውን ባልባሌ ሀሳብ በዘረኝነት አርክሰ ነው ይሆን? ኋላ ጌታችን አዎ ጅራፉን ገምዶ በቁጣ ሳይነሳብን አስቀድሞ ዛሬ በንሳ ታጥበን ይህንን መቅደሳችን ልናንጽ ያስፈልጋል። ዛሬ ከክፉ ስራችን ተመልሰን ይህንን መቅደሳችን ልናስተካክል ያስፈልጋል። ያዕቆብ አራት ቁጥር ስምንት ላይ እንዲህ የሚል ቃል እናገኛለን እናንተ ኃጢአተኞች እጃችሁን አንጹ ሁለት ሀሳብም ያላችሁ እናንተ ልባችሁን አጥሩ ይላል። ተጨነቁና እዘኑ አልቅሱ፣ ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍ የሚያደርጋችኋል ይላል። ዛሬ መቅደስ በሆነ ስጋችን፣ መቅደስ በሆነ ሰውነታችን ክቡር ስጋውን ክቡር ደሙን በመቀበል ፈንታ፣ ቤተክርስቲያን በመሄድ ፈንታ፣ እግዚአብሔርን በማመስገን ፈንታ እኛ ወደ ዓለማዊ ቦታ ሄደን ያረከስ ነው። ወደ ጭፈራ ቦታ ሄደን ያረከስ ነው። ወደ ዝሙት መንደሮ ሄደን ያረከስ ነው። በዘረኝነቱ በሽታ ተለክፈን ያረከስን ሰዎች ጌታችን በቁጣው ከመነሳቱ አስቀድሞ እናንተ ኃጢአተኞች እጆቻችሁን አንጹ እንደተባለ በንሳዩት ልናነጽ ያስፈልጋል። ልባችሁን አጥሩ እንደተባለ ከቂም ከበቀል ከመከፋፈል ሀሳብ ልንወጣ ልናጠራ ያስፈልጋል። ያ የሚሆነው ታዲያ ተጨንቀን ስናለቅስ ነው ዘወትር ወደ ፈጣሪ ስናለቅስ ስናነባ ነው። ያንን ለማድረግ ደግሞ ከዚህ የተመረጠ ጊዜ አናገኝም። ምክንያቱም ወቅቱ የአብይ ጾም ወቅት ነው። ምክንያቱም ወቅቱ ወደ ፈጣሪ የምናለቅስበት ወቅት ነው። ምክንያቱም የጾም ወቅት ነው። ከዚህ የበለጠ ጊዜ አናገኝም። የእግዚአብሔር ቤተሰዎች ይህንን ጊዜ እንጠቀምበት። ሁለተኛው መቅደስ ደግሞ ምንድን ነው ብለናል? የክርስቲያኖች ስብስብ መቅደስ ይባላል። ይህ ማለት በሰንበት ትምህርት ቤት ሊሆን ይችላል፣ በጽዋ ማህበር ሊሆን ይችላል። በልዩ ልዩ ማህበራት ተሰብስበን ያለን ይህ ስብስባችን መቅደስ ይባላል። በዚህ ስብስባችን በዚህ መቅደሳችን ታዲያ ምን እያደረግንበት ይሆን? የትኛው ማህበራችን ነው ዛሬ ሰላም ያለው? በክርስቲያኖች ስብስብ በአንድነት ተሰብስበን ፈጣሪ ለማመስገን ዓላማችን አድርገን ተነስተን ነገር ግን በጎሳ በዘረኝነት የምንከፋፈል ከሆነ እርስ በርስ ምንጠላላ ምንነካከስ ከሆነ የክርስቶስ ጅራፍ ከመምጣቱ በፊት ቆም ብለን ልናስብ ያስፈልጋል። እርሱ በቁጣው ተነስቶ ከመጣ ማንም ሊያድነን አይችልምና። ስለዚህ የክርስቶስ ጅራፍ ከመምጣቱ በፊት በህብረታችን ባለው መቅደሳችን የምንነካከስ ሰዎች ቁም ብለን ልናስብ ያስፈልጋል። እውነት ለተሰበሰብንበት ዓላማ ቆመን ነው ያለ ነው ክርስቶስን ለመስበክ ክርስቶስን ለማስማር፣ አገልግሎት ለማገልገል፣ ለመዘምር፣ ለመማማር፣ መልካም ስራዎችን ለመስራት የተሰበሰብን ከሆነ እውነት ይህንን ዓላማ የከናወንን ነው ወይ የሚለውን ቁም ብለን ልናስብ ያስፈልጋል። ከዚህ ዓላማችንስ እንድንደናቀፍ እያደረገን ያለው ማን ነው ብለን ልናስብ ያስፈልጋል። እንዲህ እያደረገ ያለውን ልንመክር ልንገስጽ ያስፈልጋል። ክርስቶስ ሻጭ ለዋጮችን እንደገሰጻቸው ልንገስጽ ያስፈልጋል። እግዚአብሔር ጸው ያኔ ጤናማ መቅደስ ይኖረናል። መቅደሳችን ልናስከበር ያስፈልጋል። መቅደሳችን ልናነጽ ያስፈልጋል። እግዚአብሔር ጸው ይህንን በተመለከተ ታዲያ አስተውሉ። ይህንን በተመለከተ ገላትያ 5፡15 ላይ እንዲህ ይላል፣ ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይለናል። ነገር ግን እላለሁ በመንፈስ ተመላለሱ የሥጋንም ምኞት ከቶ አትፈጽሙ ይላል። እዚህ ኃይል ቃል ላይ የምናገኘው እርስ በርሳችን ምንነካከስ ከሆነ እርስ በርሳችን ምንበላላ ከሆነ እርስ በርሳችን እንዳንጠፋፋል እንጠነቀቅ ያስፈልጋል። ክርስቶስ ቤተ መቅደስ ውስጥ ያሉትን ሻጭ ለዋጮችን እንዳስወጣ ሁሉ እኛም ዛሬ በክርስቲያኖች ስብስብ በሆነው መቅደሳችን ውስጥ ያሉትን ሻጭ ለዋጮችን ልናወጥ ያስፈልጋል። ሶስተኛው ቤተክርስቲያናችን ህንፃ ቤተክርስቲያን ነው። ዛሬ አባቶቻችን ተነስተው ዝም ብለው ብቻ ደስ ስላላቸው የሰሩት አይደለም። ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዘው የተሰራ በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ ባዘዘው መሰረት የተሰራ ነው ኦሪት ዘፀአት ምዕራፍ 25 ቁጥር 8 ላይ እንደምናገኘው ማደሪያዬንም በእናንተ መካከል አደርጋለሁ ነፍሴም አትጸይፋችሁም ይለናል። ዘሌዋውያን ምዕራፍ 26 ቁጥር 11 ላይ በሁሉ ቦታ ምሉ የሆነው አምላካችን በመካከላቸው አድር ዘንድ መቅደስ ስሩልኝ ባለው መሠረት በእርሱ ትእዛዝ ህንፃ ቤተ ክርስቲያን ተሰርቷል ማለት ነው። በመካከላቸው አድር ዘንድ መቅደስ ስሩልኝ። ይህ መቅደስም ታዲያ እግዚአብሔር ሙሴን እንዳለውን የተሠራው ሙሴም ድንኳኑን እየወሰደ ከሰፈሩ ውጭ ተክለው ነበረ። ከሰፈሩም ራቅ ያደርገው ነበረ። የመገናኛ ድንኳንም ብሎ ጠራው ይላል። እግዚአብሔርንም የፈለገ ሁሉ ከሰፈሩ ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር ይላል ኦሪት ዘጸአት ምዕራፍ 33 ቁጥር 7 ላይ ማለት ነው። በምድር ላይ ያለችው ቤተ መቅደሳችን፣ በምድር ላይ ያለችው ቤተ ክርስቲያናችን በሰማይ ያለችው ቤተ ክርስቲያን ወይም ቤተ መቅደስ አምሳል የተሰራው በሰማይ ያለው መቅደስ ነው በምድርም ያለው። በሰማይ ያለው ጽና ነው በምድር ላይ ያለው። በሰማይ ያለው ታቦት ነው በምድር ላይ ያለው። ይህንንም ደግሞ ማሳያችን ምንድን ነው ስንል ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ እኔ እንደማሳይ ሁሉ ስራ አለው ይላል። ታዲያ ይህንን ቤተመቅደስ መቅደስ ምን እያደረግንበት ይሆን? ኦሪት ዘሌዋውያን ምዕራፍ 26 ቁጥር 2 ላይ መቅደሴንም ፍሩ፣ እኔም እግዚአብሔር ነኝ ይላል። በእውነት መቅደሱን ፈርተን ይሆን? እግዚአብሔር ሰዎች በእውነት ቤተ ክርስቲያን ስንሄድ፣ ቤተ መቅደስ ስንሄድ ለቤተ መቅደሱ ለእግዚአብሔር ቤት የሚያስፈልገውን ክብር እየሰጠን ይሆን? እግዚአብሔር ሰዎች በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ኢየሱስም ወደ ቤተ መቅደስ ገባና ይላል በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ይላል። ዛሬ እኛ ቤተ መቅደሱን ሻጭ ለዋጭ የበዛበት አላደረግነውም? በሶስቱም ቤተ መቅደስ ላይ ሻጭ ለዋጮችን ልናጠፋ ያስፈልጋል። በአብይ ጾም ሶስተኛው ሳምንት ላይ ቤተክርስቲያናችን ምኩራብ ብላ በሰየመችልን ሳምንት ላይ የምታስተምረን ምንድን ነው ስንል በምኩራብ ማስተማሩን ማስተማሩን ብቻ ሳይሆን ሻጭ ለዋጮችን ከቤተ መቅደስ ማስወጣቱን ማስወጣቱን ብቻ ሳይሆን በቤተ መቅደስ ውስጥ ሻጭ ልዋጮችን አስወጥቶ ቤተ መቅደሱን ማስከበሩ ነው የሚታሰበውና እኛም ዛሬ ቤተ መቅደሳችንን ከሻጭ ልዋጮች ነፃ ልናደርግ፣ ቤተ ክርስቲያናችን ልናስከብር ያስፈልጋል። ከራሳችን ቤተ መቅደስ ጀምሮ፣ ራሳችንን ቤተ መቅደስን። ይህን እንድናደርግ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል። የሰማን ሰዎች ላልሰሙት ወንድሞቻችን ልናሰማ ያስፈልጋል። ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባቸዋል ማለት ነው። እግዚአብሔር አምላካችን እስካሁን ሀሳብ ጠብቆ ያስተማረን የመከር እንዲገስጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እኛም ሰሚዎች ብቻ ሳንሆን በሰማኑ ቃል ሰላሳ ስልሳ መቶ የአማረ ፍሬ ያፍተን ዛሬ ስሙ ቅዳሾች ነገ ደግሞ የመንግስት ወራሽ ያደርገን ዘንድ የእርሱ መልካምና በጉ ፍቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።